ብሩኬ በስተመጨረሻ ፊዮሬን አፈቅራታለሁ ብሎ ተናገረ። ሀና ሁሉንም ነገር በጆሮ ሰማች። ሁለተኛ አጠገቤ እንዳደርስ እንዳትከተለኝ በትዬ ሞት እንዳትከተለኝ ብላ ትታው ሄደች። ብሩኬ በጣም ደነገጠ፣ እየተፈጠረ ባለው ነገር የሚገባበትን አጣው። እንግዲህ ቅዱስ አንተ ምን አገባ፣ ስለ ፊዮሪ እንደዚህ አጥብቀህ የምትከራከረው አንተ ለሷ ምንድን ነህ? ታፈቅራታለሁ ብሎ ስጠይቀው አዎ አፈቅራታለሁ ብሎ ተናገረ። ሶሲ ደግሞ እንግዲህ ኢዮስያስን አፍቅራ መከራዋን እያየች ነው። እንደብድም መጮህ ጀምራለች። ቦቸራ ከትምህርት ቤቱ ግቢ ውስጥ ተቀጥሮ ሻይ ቡና እያለ ይገኛል። ሰላም ሰላም፣ ውድና የተከበሯችሁ ቤተሰቦቼ እንዴት ናችሁ? ዳራ ናቸው የለዚ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አፍላ ፍቅር ክፍል መቶ አስራ አንድ ተለቋል። በዚህ ክፍል እንግዲህ አንዳንድ ነገሮች ታይተዋል፣ አስደንጋጭም ነገር ሰምተናል ማለት ነው። እንግዲህ ፊዎሪ እና ቅዱስ በባለፈው እንደተፎካከሩት ሊደባደቡ ቀጠሮ ይዘው ስለነበረ ተደባድበው ፊዎሪ ግንባሯ ላይ ተፈርክሳ ቅዱስም ደግሞ እጁ ታሽጎ መጥተው አይተናቸዋል። እንግዲህ ያው ቅዱስ ፊወሪ ባታሸንፈውም ነገር ግን እሷ ደስት እንድላት ብሎ ተሸንፎላታል። ፊወሪ ግን አውቆ እንደተሸነፈላት ስለምታውቅ የዚህ ትምህርት ቤት ቦዝ አንተ ነህ ብላ ሥልጣኑን ሰጠችው። እሱም ደግሞ እሺ ካልሽ እንግዲህ ምን አደርጋለሁ እያለ ነገራት። ከዛም በኋላ ቅዱስ ፊዮሪን በጣም እየቀረባት ይገኛል። ፊዮሪም ደግሞ እንደዛው። ብሩኬ ደግሞ ይሄ ነገር ለሱ ምቾት አልሰጠውም። በጣም እየተናደደ እየተበሳጨ ይገኛል። ከሀና ጋር በፊዮሪ ምክንያት ተጣልቷል። ምክንያቱም በጣም ተናዶ ስታዩ ምን ሆነህ ነው ብሩኬ እንደዚህ የተናደድከው? ብላ ስጠይቀው እች ፊዮሪናታ ከማይሆን ሰው ጋር ገጥማ ቡድን ፈጥራ ሰው እየተደባደበች ትገኛለች ብሎ ነገራት። ሃናም ደግሞ ማን ነው እሱ ማነው የቡድኑ ደግሞ ምንድን ነው ብላ ስጠይቀው አንድ ቅዱስ ከሚባል ሰው ጋር ገጥማ ከነ ሄርሜላ እና ከነ ጸጋ ጋር በጋርድ ሊያስደበድቧት ብለው እሷም ሄዳ ተደባድባለች ቅዱስ ጋር ሁና ሰው እየተደባደበች ትገኛለች ይሄ ነገር ደግሞ እኔ ደስ አላለኝም በጣም እየተቀራረቡ ነው አላት ሀኒቾም ደግሞ ታዲያ አንተ ምን አናደደ እነሱ ቢቀራረቡ ብላ ብትለውም፣ አይ መሆን የለበትም መቀራረብ የለባቸውም። ምክንያቱም ፌወሬ ምስጊንና የዋህናት ይሄ ደግሞ ቅዱስ የሚባል ሰው በጣም መጥፎና ከክፍለ ሀገር ቤተሰቦቹ ሲያሰለቻቸው ነው ወደዚህ የላኩት። እሱም ደግሞ የመምህር በቃሉ ወንድም ነው። ስለዚህ እሷን ይጎዳታል፣ ከሱ ቅርብም ሁና ማየት አልችልም ብሎ ይነግራታል። ሀኒቾም ደግሞ ታዲያ አንተ ቆይ ቅዱስና ፊዮሪ መቀራረባቸው ላንተ ምንድነው፣ ምቾት ያልሰጠህ ነው ወይስ ደግሞ የተደበቀ እኔ ማላቀው ነገር አለ ብላ ስጠይቀው፣ አይ ምንም የለም ነገር ግን ይሄ ቅዱስ መጥፎ ሰው ስለሆነ ከሷ መቀራረብ የለበትም ብሎ ንደቱን ሲያሳይ ነበር። ብሩኬ ግን የእውነትም ፊዮሪን እያፈቀራት ይመስላል። ምክንያቱም ከልቡ እየተናደድና ቅዱሴ ከእሷ ጋር ቀርቦ ነው ሲያዩ በጣም እየተበሳጨና ከሱ ሊጠብቃት ይፈልጋል። ነገር ግን ሳይታወቀው ሀንቺውን እያጣት ይገኛል ማለት ነው። እንግዲህ ፌወሪና ቅዱስ ስለተፈጠረው ነገር ቁጭ ብለው እያወሩ ተስማምተው ስለተፋለሙት ፊልሚያም እያወሩ ነበር። ከዛም በኋላ ብሩኬ ቀጥ ብሎ ይመጣል። ደግሞ ይህ የመጣውን እንግዲህ ቀኔ ሊያነጅ ሰው ነው ይህንን ልጅ አንድ ነገር ከመፈጠሩ በፊት የሆነ ነገር ብለሽ ከፊቴ እንዲጠፋ አድርጌ፣ ካልሆነ ግን ይሄው የቀረው አንዱ እጄ ይበቃዋል ለእሱ ብሎ ይነግራታል ፊዮሪ። ፊዮሪም ደግሞ ማን ነው እሱ አለችው። ይሄው ብሩክ የሚባል ዥልጥ እየመጣ ነው አላት። ኦ አይቸዋለሁኝ አለች። ና ብሩክም፣ አንተ ግን ከዚህ ከልጅ ለምንድን ነው ማትርቀው? ምንድን ነው የምትፈልገው ከሷ እያለ ይጠይቀዋል። አንተ ራስ ምንድን ነው የምትፈልገው ከሷ ነው ወይስ ደግሞ የሆነ ነገር የተደበቀ ነገር አለ? ታፈቅራታለህ እንዴ አለው። ከዛም በኋላ ብሩኬ አንተ ማን ስለሆንክ ነው እንደዚህ አይነት ጥያቄ እኔንም የምጠይቀኝ ይለዋል። የዛን አጋጣሚ ሀኒቾ እየተከታተለችው እና ከጀርባው ነበረች እሱ ግን አላያትም። ከዛም በኋላ ፊወሪ ተረጋጋ ብሩኬ እያለች ብትለምነውም እሱ ግን እሳት ለብሶ እሳት ጎርሶ ነበር የመጣው። ቅዱስም ምንድን ነው የምትፈልገው? ዞር በል ከፊቴ ታፈቅራት አለሁ ብሎ ሲጠይቀው ተናገር ውስጥ እፈቅራለሁ። አሁንም ታፈቅራታለህ ብሎ ሲጠይቀው፣ አዎ አፈቅራታለሁ አለው። ብሩክ እንግዲህ ፊዮሪን እንደሚያፈቅራት ተናገረ። ሀኒቾ ደግሞ ይህን ስሰማ ምን አለች? በጣም ደነገጠች። ዞር ሲል ከጀርባው ነበረች። ፊዮሪም ደግሞ ሀኒቾ ተረጋጊ፣ አንቺ እንደምታስቢው አይደለም እያለች ልትላት ብትሞክርም እሷ ግለት ሰማት አልቻለችም። ብሩክም በጣም ስለደነቀ ሀኒቾ ተረጋጊ፣ ላስረዳሽ አላት። ብሩክ የግን እውነትም ፊዮሬን አፍቅሯት ነው ወይስ ደግሞ ቅዱስን ከእሷ ለማራቅ እየሞከረ ነው? እንግዲህ ውስጡን እሱ ነው የሚያውቀው። ቅዱስ ደግሞ ተናዶ ትቷት ይሄዳል። ከዛም በኋላ ፊዮሪ ተከተለች ና እንዴት እንዴት ታደርጋለህ? እነዚህ ሁለት የሚዋደዱ የሚፋቀሩ ጥንዶች ናቸው ትለዋለች። እሱም ደግሞ እና ከሆነ ከአንቺ ዙሪያ ምን ይሰራል? ምን ገባ? አንች ከማንስ ጋር ብትሆኚ አውቃለሁኝ አሁን አፍቅሮሽ እንዳልሆነ አፈቅራታለሁ ያለው አውቆ እንደሆነ እኔን ከአንቺ ለማራቅ እንደሆነ ገብቶኛል። ነገር ግን ይቺ የተናገራት ቃል ላንቺ ምን ያክል ጉዳት እንደምታደርስ አልገባውም። ደግሞ ያፈቀሩትን ሰው ማጣት ወይም ደግሞ ባፈቀሩት ሰው ልብ ውስጥ መጫወት ጉዳቱን የቅመ ሰው ብዬ ነው ፍቅረኛው ከአጠገቡ እንዳለች ስላወቅኩኝ እንድትሰማውና እሷም ደግሞ ትታው በምትሄድ ሰዓት ጉዳትን እንዴት እንደሆነ እንዲቀምሰው ብዬ ነው እንደዛ ያረኩትኝ። እንደማያፈቅርሽ አውቃለሁ አላት። እንግዲህ ፊዮሪም ደግሞ የተፈጠረውን ነገር መቀየር ባትችልም፣ ነገር ግን ሀኒቾን ቀርባ ማስረዳት መርጣለች። ለሀኒቾ፣ ሀኒቾ፣ አንቺ የምታስቢው ነገር አይደለም፣ የተፈጠረው ነገር አንቺ እንደምታስቢው አይደለም ብሩኬ ይሄን ያደረገው እኔን ከቅዱስ ለማራቅ ብለው ነው። ደግሞ መሬት ከፍ ሰማይ ዝቅ ብትል በምንም ተአምር ብሩኬን በድጋሜ ወደ ህይወቴ ላስገባውና ላፈቅረው አልችልም። ምክንያቱም ብሩኬን እንዳፈቅረው እያደረገ ፈጣሪ በሱ መንገድ ሰውን እንዲቀርብና ሰውን እንዲወድ ሊያደርገኝ ነው። ስለዚህ ይሄ ደግሞ ባለውለታዬ ነው እንጂ በድጋሜ ብሩክ ወደ ህይወቴ እንደማይገባ አስረግጬ ነግርሻለሁ ብላ ነገረቻት። ሀኒችም ደግሞ እውነትሽን ነው ፊዮሪ አለቻት። አዎ እውነቴን ነው ሀኒ፣ እኔ በምንም ተአምር እብሩኬ ጋር ሊሆን አልችልም። ምክንያቱም እሱ ባለውለታዬ ነው። በሱ ምክንያት ብዙ ሰዎችን እንዲቀርብና እንዲወድ አድርጎኛል ብላ ነገረቻት። ሀናም ተረጋጋች። እንግዲህ ያሬድ ደግሞ በቤዛ ፍቅር እየተሰቃየ ስለሚገኝ ሂዶ ጸጋ ሊያወራት ሞክሮ ነበር። ለተፈጠረው ነገር ይቅርታ ጠይቆና እንዴት ከቤዛ ጋር መሆን እንዳለበት እያሰበ ነበረ። ምን ሆነህ ነው ስትለው እኔ በጣም ከፍቶኛል ቤዛን አፍቅሬያት አለው። እሷ ደግሞ ፍቅሬን አልተረዳችኝም። ምን እንደማድረግ ግራ ገብቶኛል። አሁን ደግሞ አንቺ እንድታግዥኝ እፈልጋለሁ አላት። ጸጋም ደግሞ እሺ ልረዳህ እችላለሁ፣ ነገር ግን ቤዛን ወደ አንተ ህይወት በድጋሜ አመጣታለሁ። ነገር ግን እንዴት አመጣሻት፣ ምንስ ብለሻት ነው፣ ለምን እንደዚህ ያልሻት፣ ለምን እንደዚህ ያረግሽ እንዳትለኝ። በዚህ ከተስማማህ ቤዛን ባንተ እጅ ላስገባት እችላለሁ አለችው። ያሬድም ደግሞ አማራጭ ስለሌለው እሽ ብሎ ተስማማ። ከዛም በኋላ ጸጋ ቤዛ ጋር ሄዳ ያሬዲ ውጭ ሀገር ሊሄድ እንደሆነ አባቱና አጎቶቹ ፕሮሰሱን እንዳስጨረሱለትና ና ወደ ውጭ ሀገር ሊሄድ እንደሆነ ነገረቻት። ቤዛም ደግሞ ይሄን ማመና አቃታት። እንዴት እንደዚህ ያደርጋል? ከመቼ ጀምሮ ነው ደግሞ ፕሮሰስ እየጀመረው? መቼስ ውሸት ሽን አይደለም ማደል ጸጋ አለቻት። ጸጋም ደግሞ እውነቷን እንደሆነና ነገር ግን እዚህ እያለ በጣም ስለከፋውና በጣም እየተመቸው ስላልሆነ መሄድን እንደወሰነ ነገረቻት። ከዚህም በፊት ቤተሰቦቹ ትሄዳለህ ሲሉት በአንቺ ምክንያት መሄድ እንዳልፈለገና አሁን ደግሞ አንቺ ፍቅሩን ስላልተቀበልሽ ሊሄድ እንደወሰነ ነግሮኛል። ካላመንሽ ደግሞ ያሬድን ሂጅና ነገ ጠይቂው አለቻት። ቤዛም ደግሞ ልክ እንዳለቻት ሄዳ ያሬድን ጠየቀችው። ቆያያ የሰማሁት ነገር እውነት ነው? እውነት አንተ ውጭ ሀገር ልትሄድ ነው? አለችው። ከዛ ምን የምን ውጭ ሀገር አላት ሲባ አካታዋሽ ጸጋ ነግረኛለች፣ አለችው። ጸጋ ናት እንዴ? አዎ ለሄድ ወስኛለሁ አላት። ለምድ ነው የምትሄደው? እኛንስ እኔንስ ለማን ጥለሄ ነው የምትሄደው አለችው። ከዛም በኋላ አይ እኔማ እዚህ በጣም እየተጎዳሁኝ ነው። አንቺም ፍቅሬን ብገልጽልሽም ልትቀበይኝ አልቻልሽም። ስለዚህ አንቺን እያየሁኝ እዚህ ከምጎዳ መራቅ ይሻለኛል ብዬ ለመሄድ ወስኛለሁኝ አላት። ቆይ እኔንስ ለማን ጥለኸኝ ነው አለችው። ማለቴ እኛንስ ለማን ጥለህን ጓደኞችን ለማን ጥለህን ነው አለችው። ያሬድም ደግሞ ምንም አማራጭ እንደሌለውና ከዚህ የተሻለ አማራጭ እንደሌለውና ሊሄድ እንደወሰነ ነገራት። ቆይ ያ ጨክነህ ልትሄድ ነው? በእኛ ላይ ጨክነህ ልትሄድ ነው? ቆይ እንዴት እንዴትስ ችለህ ልትሄድ ነው? የኔስ ነገር አለችው። እሱም ደግሞ አይ አንቺ እኮ አትሂድ ካልሽኝ ምናልባች ጋሼን ለምኘው፣ ያለውን ነገር አስረድቼው ልቀር ይችላለሁኝ፣ ሊፈቅድልኝ ይችላል። ነገር ግን እዚህ መኖሩ አንቺን እያየሁኝ ከአንቺ ርቆ መኖር በጣም እየከበደኝ ነው አላት። ከዛም በኋላ አማራጭ ስለሌላት ልቧ እያዘነም ቢሆን ተመልሳ ሄደች። ነገር ግን ቤዛ ያሬድን በጣም ታፈቅረዋለች። ነገር ግን ውስጧ ያለውን ፍቅር መረዳት ና ያቃታት እሱን ድርቃት አትፈልግም። በጣም ከሱ ቅርብ መሆን ትፈልጋለች፣ ነገር ግን አውጥታ መናገር አልቻለችም። በጣም ይገርማል። መቼ ነው ግን ቤዛ ፍቅሯን ግልጽ አድርጋ የያሬድን ፍቅር የምትቀበለው? ድርቅ ና ኮ በዛ ሰው ሲ ደግሞ እንግዲህ እዮሴን አፍቅራ መከራውን እያየች ትገኛለች ለዴቭ ሁሉን ነገር ነግራው ዴቭ ሂዶ እዮሴን በቦክስ መቶት አርክስላት መስተፋቅሩን አርክስላት እያለ ሲለው ነበር። ይህ ምን መስተፋቅር ነው? አንተ የመሃል እንዴ እንደተማረ ሰው አታስቡም እንዴ? ናንተ ኮ የተማራችሁ ሰዎች ናቸው። ስለምን መስተፋቅር ነው የምታወራው? አለው። ዴቭም ደግሞ ሰው ሲን ስላስያዝካት ፍቅር ነው በእጅ ጨብጠ ስላንተ እንድታስብ ስላረካት እሷ እኮ ፍቅረኛ አላት። ፍቅረኛ የኮናት እንዴት እንዴት ታደርጋለህ አንተ ሰውዬ? እምልህን አሰማም እንዴ? አሁን እምነግርህን ነገር አንድ በአንድ ታደርጋለህ። እማታረግ ከሆነ ግን ጸብህ ከእኔ ጋር ነው፣ ህይወትህን ነው ማጠፋህ ይለዋል። እስኪ ወንድነህ ንካኝ አለው። ከዛም በኋላ ዴቭ ሊመታው ሲል ሶስ ያስቆመችው ሶሲ። እንግዲህ እየለየላት ነው፣ ዴቭን ባየችው ቁጥር ወደ ኤዮስያስ እየተቀየረባት ኡ እያለች እየጮኸች ነበረ። ዴቭን ጥላው እየሮጠች ሄደች። ምክንያቱም እየተቀየረባት ነው፣ ዴቭን ባየችው ቁጥር ኢዮስያስን እየመሰላት ግራ ተጋብቷት እያበደች ነው ማለት ይቻላል። ውድና የተከበራችሁ የቻናል ቤተሰቦች፣ እንግዲህ የዛሬው ክፍል ይሄን ይመስል ነበር። እስካሁን አብራችሁን ስለ ቆያችሁ ከልብ ነው የማመሰግነው። እስካሁን እንግዲህ በሰማችሁት ሀሳብ አስተታችሁን ጻፉልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።